ሰላም ሰላም ሰላም ኢትዮጵያውያን፣ የሶሎዳ ሜዳ ተከታዮች፣ ዛሬ እንግዲህ ፊት ለፊት መጥቼ ማውራት አልቻልኩም። ትናንትና እንግዲህ ጉንፋን ትንሽ እናንተንም ሲረብሽ ነበር እና ዛሬ በዛው መልክ ስላለሁኝ ባይሆን ያሉትን መረጃዎች እንደዚሁ በድምጽ ወደ እናንተ ማቅረብ ወደድኩኝ። እንደምን አላችሁ? ሶሎዳ ሜዳ ነው ይህ። ሰብስክራይብ፣ ላይክ፣ ሼር አድርጉ። የዛሬ ያሉትን በአጭር ማጭሩ ዛሬ ተተርጉሞ ከትግርኛ ወደ አማርኛ የጻፉት ዛሬም ውሎ አጠቃላይ እስቲ እንደሚከተለው ቀርቧል። ከእናንተ የሚጠበቀው ሼር ማድረግ ብቻ ነው። ጉንፋን እጅ አንሰጥም፣ እንቀጥላለን። አይዟችሁ ሲሻሌ ደግሞ ፊት ለፊት እመጣለሁ። ሬታ አባቱ ፊት ለፊት ፊት ለፊት። ለዛሬ ግን አልቻልኩም። ጉንፋን ወይ ወታደር ነው ጉንፋን እጅ ሰጠ ማለት ነው። እስቲ ንግባ ወደ ጉዳዩ። የመጀመሪያው ጣዕመ የጻፈ ነው። ጣዕመ ምን ይላል? በሁሉም አርሚዎች እየተሰጠ ያለው ኦሪንቴሽን ለጦርነት እንዘጋጅ፣ ጠላት በአጭር ጊዜ ይደመሰሳል፣ እምቢ ያሉ ይታሰራሉ ታስሮ ታርሞ ይፈታል፣ ካልሆነ እርምጃ ይወሰድበታል እየተባል ይላል ጣመ። በጣም ብዙ መረጃዎች በማቀበል እናውቀዋለን። እንደዚህ ይላል ጣመ። ሰራዊቱ ከማን ጋር ነው የምንዋጋው? ጠላታችን ማን ነው? ትጥቅ የለን የት አለ ብሎ ይጠይቃል ሰራዊት እየፈረሰ ነው የሚለው ጥያቄዎች ሲጠየቅ የተሰጠው ምላሽ የማይመለከታቸው አጠይቁ፣ አያገባችሁም የሚል መልስ እንደተሰጣቸው ያለው መረጃ ያመላክታል ይላል ጣመ። አሁንም ከጣመ በመቀጠል ያ መረጃ አለ ይላል ጣመ የህወሓት ቡድን ሰባት ሰዎች ሴንትራል ኮማንድ መስርተዋል ይላል። ይሄ በተለያየ ደሴ አሸናፊ ሌሎችም ሲያንሸራ ሽሮት አይቻለው። ጣም እንደዚህ ይላል። ሴንትራል ኮማንዱ ተመስርቷ ብሏል። እነማን ነማን ናቸው? አንደኛ ደብረ ጽዮን፣ ሁለተኛ መንጀሪ ነው፣ ሶስተኛ ጀነራል ወዲም በይተይ፣ አራተኛ ጀነራል ፍስሃ ማንጁስ፣ አምስተኛ ማኔል አሰፋ፣ ስድስተኛ አለም ገብረ ገብረውሃድ ጌታቸው አሰፋ፣ መጨረሻ ድርስት በራሳቸው ማለት ትኩን ይለዋል። ይሄ ነው በውይይታቸው የአራት ገጽ ያለው ሰነድ ያለው በማዘጋጀት ጦርነት በሚመለከት እንዴት እንደሚመራ ከሻቢያ እንዴት ህብረት እንደሚደረግ በሰነዳቸው አካተዋል ይላል። መቀሌ ያለው ነዳጅ በመኪኖች እያወጡት ይገኛሉ ነዳጁን ጭነው እያወጡ ይላል። በየአርሚው የሚገኙ ሰራዊት አመራር ጊዜያዊ አስተዳደር የሚደግፍ በቁጥጥር ስር እንዲውል ታርሙ፣ በምህረት ተለቆ ወደ አርሚው እንዲመለስ፣ ካልሆነ እርምጃ እንደሚወስድበት ትዕዛዝ ወርደዋል። ማስተዳደሩ ዛሬ ቀጥሏል። በተለያየ አቅጣጫ በአዲግራትም በውቅሮም ጊዜው አስተዳደሩን ሲደግፉ የነበሩ ጊዜው አስተዳደሩን በመደገፍ ማይክ ይዘው በተለያዩ ስብሰባ ሲናገሩ የነበሩ ሰዎች እያሳደዷቸው ናቸው። ግን አንዱ አሳዳጅ አንዱ ተዳጅ የለም ብሎ ነበር ትናንትና ማያልቅባቸው ማናቸው ወዲ ወረደ። ግን ይሄ መሬት ላይ ያለው ሀቅ ግን ይሄን አያሳይም። ሌላው ደስዬ እንደዚህ ይላል። ከፍተኛ የሰራዊት አዛዦች እነዚህ ተቃውሞ ያሰሙ ጦርነት አንፈልግም ብለው በፊት ያፈነገጡ ለነ ዶክተር ደብረ ጽዮን አንታዘዝ ታዘዝ፣ ከፍተኛ ሰራዊት አዛዦች የወሰኑት ውሳኔ አንቀበልም ያሉ የሰራዊቱ ከፍተኛ አመራር እንዲታሰሩ ያዘዘው ጀነራል ፍሳ ማንጁስ ነው። ፍሳ ማንጁስ ማለት እንግዲህ በዶክት ማን ነው? በአቶ ጌታቸው ረዳ ባለፈው ሳምንት በደብዳቤ የተባረረ ነው። የሰራዊቱ አመራር ውሳኔ አንቀበልም ያሉ ጀነራሎች እንዲታሰሩ ከተባሉት አንደኛ ማን ነው? ወዲ አንጡራ አርሚ ሃምሳ አዛዥ ጉዑሽ ገብረማርያም አርሚ አስራ አምስት አዛዥ በርህ ባረኺ አርሚ ዘጠና ሁለት አዛዥ ወዲ አባተ አርሚ አርባ አራት አዛዥ ደርባው አርሚ ሃምሳ አዛዥ ንጉስ ወለጋ አርሚ ኮር አርሚ ሃያ ሁለት በርሃ አዴት አርሚ አርባ ሁለት አዛዥ ገብረ ጊዮርጊስ አርሚ አርባ ሶስት አዛዥ ናቸው። እነዚህ ሌሎችም የሰራዊት አዛዦች ስማቸው አልተጠቀሱ እንዲታሰሩ የሚል ደብዳቤ ወጥቷል፣ ይላል በማን በፍስሀ ማንጁስ። ፍስሀ ማንጁስ የሚገርም ሰው ነው። መዘክር ደግሞ ሰውየው በስተመጨረሻ አላስቻለውም። ጌታቸው ካልወረደ አልመጣም ያለው ደብረ ጽዮን ገብረ ሚካኤል አሁን አዲስ አበባ ላይ ይገኛል። ምን አለ ሰውዬው በስተመጨረሻ አላስቻለውም ይላል። ጌታቸው ካልወረዳ አልወጣም ያለው ደብረ ጽዮን አሁን አዲስ አበባ ይገኛል። መጥቶ ይለዋል። ደስዬ እንደዚህ ይላል። ዶክተር ደብረ ጽዮን ለዘጠነኛ ጊዜ አዲስ አበባ ሄደው ምን ተባሉ? ምን ተነገራቸው? እንደሚከተሉ ያል ማነው ለህወሓቱ ሊቀመንበር ለዶክተር ደብረ ጽዮን የተነገራቸው ሌላ ፕሬዚደንት ከጌታቸው ውጪ እንዲቀየርላቸው ለፌዴራል መንግስት የጠየቁት የሚቀየር ፕሬዚዳንት የለም ተብሎ ቁርጡ ተነግሯቸዋል። ብዙዎች ግን እንዲህ ያሉ ያሉት ጌታቸው ረዳ በቃ ተቀይሯል፣ በታደሰ ወረዳ የሚባል ብዙ የእነሱ ደጋፊዎች ሲያንሸራሽሩ ታይቷል። ግን ውሸት ነው የተባለ ነው። ሌላው የፈረሱ የትግራይ መንግስት መዋቅር የዞን የወረዳ ጣቢያ ወደ ነበረበት መልሱ፣ ተስማምታችሁ ስሩ የሚል ጠንካራ መልስ ተሰጥቷቸዋል። ሌላው ምንደ ለጦርነት የምታደርጉት ዝግጅት እናውቃለን፣ የሚያዋጣችሁ ከሆነ እናያለን ተብሏል። እቺ በጣም ትግር አባባላ ለጦርነት የምታደርጉ ዝግጅት እናውቃለን፣ የሚያዋጣችሁ ከሆነ ግን እናያለን ተብሏል። እውነታው ይሄን ይመስላል። ሌላም የሰሜን ድሮ የነበረው መከላከያዎች ካምፖች መከላከያ ገብቶ ቦታ ቦታውን ይይዛል። የራሱ ካምፕ ማለት ነው ይይዛል። ይሄንን እንዳትተናኮሉ ተብሏል። የሚገባውን ጦር እንዳትተናኮሉ ተብሏል ስታሊን ተጋሩ፣ እኛ ከጌታቸው ምን እንማራለን ይላል። ስታሊን ነው የሚለው። እንግዲህ ጄኔራል ወድ ወረደ ጥሩ የስራ ጊዜ እመኛለሁ። የአክቲቪዝም ስራ ተከትላችሁ እንደ መሄድ በእልህ ጌታቸው ወደ ገደል ያስገባችሁ ደጋፊዎች አሁን ጌታቸው ንግግር የተረዳችሁ ትመሳላችሁ፣ ይላል ጉድ ህይወት ቀጣይነት ይችላል። በነገራችን ላይ የህወሀት ቡድን አክቲቪስቶች ራሳቸውን እያጃጃሉ ይገኛሉ። የትግራይ ፕሬዚደንት ወድ ወረደ ሆነዋል። ህገወጥ ሹመት እያደረጉ ናቸው። እስካሁን ግን በፌደራል የተወሰነ ውሳኔ የለም። ከፈደራል የመጣ ነገር የለም። እንደውም ለአቶ ጌታቸው ቀርብ የሆኑ ሰዎች ጌቾ ቀጥል ተብል ነው የተባለው። ጣዕመ እንደዚህ ይላል፣ ኋላ ቀር ቡድን አዲስ አበባ የተነገረው ይላል እንደ ፈታ አድርጎት። ጣዕመ ደግሞ ከመጀመሪያ መግባ ላይ የሱ ጽሁፍ ተርጉም ይመላቸኋለሁ። ጣዕመ በጣም በጣም በንቃት የትግራይ ፖለቲካ የሚከታተል የህክምና ምሁር ነው አሉ። በዚህ ላይ ደግሞ ታግሏል አሉ በረሃ ወጥቶ እና በጣም እንትና ሁሉ ይፈኩሩበት ነበር። ማን ነው በነገራችን ላይ ስታሊን ተይዘህ ከየት ብትደበቅ አንገትን ታቀሎ ነበር እንጂ ግን እንግዲህ እስካሁን ትግራይ ነበረ አይዶነ በዚህ ሰዓት እንዳለ ጣም እንደዚህ ይላል። ኋላ ቀር ቡድን በአዲስ አበባ የተነገረው ይላል ከሻዕቢያ ጋር ያላቸውን ግንኙነት በፍጥነት አቋርጡ ካልሆነ ውጤቱ መጥፎ ይሆናል ተብሏቸዋል። ይሰማል። ከሻዕቢያ ጋር ያላቸውን ግንኙነት በፍጥነት አቋርጡ ካልሆነ ውጤቱ መጥፎ ይሆናል። የጊዜው አስተዳደር መዋቅር ወደነበረበት መልሱ። የተቀሙት ማህተም መልሱ። የስራ እንቅስቃሴ የሰራዊት እንቅስቃሴ ይቅርታ የሰራዊቱ እንቅስቃሴ አቁሙ። ያወጣችሁን ሰራዊት ወደ ካምፕ መልሱ ተብሏል። ዲዲያር እንቅፋት የሆናችሁ እናንተ ናችሁ። ከተግባራችሁ ላይ ተቆጠቡ። ምክር ነው አሁን እየመክር ያሉ ተፈናቃዮች ይመለሳሉ። እንዳመላችሁ ተፈናቃዮች እንዳይመለሱ አሁንም እንቅፋት አትፍጠሩ። ፕሪቶሪያ ስምምነት መሰረት መከላከያ መቀሌ ይኸው ቀደም ያልኳችሁ ከላይም ተጽፎ ነበር። በፕሪቶሪያ ስምምነት መሰረት መከላከያ መቀሌ፣ አጉላ፣ አድጉደም ሽሬ ይገባል። እንቅፋት በመከላከያ ላይ እንዳትፈጥሩ። የኤርትራ ሱዳን ድንበር የኢትዮጵያ መከላከያ ይቆጣጠራል። ይሰማል። ባለፈው እንዴት መከላከያ ይገባል ወረ ያዙ ልቀቁን ማለት ሁሉ ግን የለም። እንዴት ጻድቃን መከላከያ ይጠራል ምናምን ነበረ። ግን ይኸው መከላከያ ምን ተባሉ? የኤርትራ ሱዳን ድንበሮች የኢትዮጵያ መከላከያ ይቆጣጠራል። ለእናንተ ፕሬዚደንት አይሰጥም። ደግሞ ሌላ ጣጣ ልታመጡ ነው ወይ? እንዲህ ሌላው እንግዲህ ደስ ብሎታል። መደጋገም እንዳይሆን ነው ይላል ጸሐፊም። ሶሎዳ እንግዲህ ምን ላለን ህወሓት በተደጋጋሚ ህገ መንግስት ይከበር፣ ፕሪቶራ ይፈጸም ይላል። የፌደራል መንግስት በጣም ጥሩ ብላችኋል፣ ህገ መንግስት ይከበር፣ ህገ መንግስት መከበር አለበት ይላል ፌደራል መንግስት። እንግዲህ መንግስትን ህገ መንግስትን እናክብር እያላቸው ነው። ድንበር የሚጠብቀው በህገ መንግስቱ ማለት ነው መከላከያ ነው። መከላከያ ገብቶ ከሻባ ጋር ያላችሁ አሻሸ ገዳሜ ይበጠስ፣ አቁሙ ተብላችኋል። መቀሌ ከተማ በህገ መንግስቱ መሰረት ባንኮች፣ ዩኒቨርሲቲ፣ አየር መንገድ፣ ሌሎች ተቋማት የፌደራል ነው እና ፌደራል ይቆጣጠራል በፕሪቶሪያ ስምምነት መሰረት ትግራይ መቀሌ ያስተዳድራል። የራሱ የወረዳ የዞን ቀበሌ አስተዳደር ያደርጋል ራሱ ፌዴራል መንግስትም ህወሓት ብሎ ሳይጠይቅ ተፈናቃዮች ይመልሳል። ዲዳር ይደረጋል። ቲዲኤፍ ፈርሶ የትግራይ ፖሊስ ጸጥታ ኃይል ይሆናል። ከኢትዮጵያ መከላከያ ይገባል፣ ይደባለቃል። የሚሸኙ የትግራይ ሰራዊት አስፈላጊ ገንዘብ ተሰጥቷቸው ይሄዳሉ። የራሳቸው ህይወት ደግሞ መኖር ይጀምራሉ። የትግራይ ሰራዊት አዛዦች የሲቪል ህይወት ይኖራሉ። በህግ የሚፈለጉ የትግራይ ፍርድ ቤቶች ይዳኛቸዋል። ምርጫ ትክክለኛ ምርጫ ይካሄዳል። ህዝብ በመረጠው አስተዳደር ይሆናል። እንግዲህ ህገ መንግስቱ ይከበር ካላችሁ ይሄ ነው ስምምነቱ። ፕሮቻላም ይሄን ነው የሚያመላክተው። ደስ እንዲህ ዲህ አሁን ወደ መጨረሻ አካባቢ ከበሸ ከፍየሏ በላይ አለ አብድ አብዲኤሊ እንደው ምሳሌ አደረገው ከፍየሏ በላይ አለ እ ጎረቤቶቻችን አለ እንግዲህ አማራም ሆነው ነው እንደው ወንድሞቻችን ቢሎሻል ነበር ሲገጥሙ ወይም ደግሞ ሲመስሉ ሲያምር ይቀር ሲያምር ይቀር ይላሉ፣ ሲያምር ይቀር ይላሉ። እሺ ፌደራል መንግስት በህወሀት ጽንፈኛ ብሉን የጀመረው ፖለቲካ አቋም የሚጨብጡት ያጡት የደነገጡ ጉዳይ መጠምዘዝ ጀምረዋል። ጌታቸው ረዳ በታደሰ ወረደ መተካት ተደርጓል እያሉ እየተቀደዱ እየዋሹ ይገኛሉ። ያል ደስዬ ደስዬ ብዙ ተከታይ ያለው ይህ አቶ ጌታቸው ረዳ ደጋፊ ነው። ከትናንት በስቲያ ወደ አዲስ አበባ ሄዶ ታደሰ ወረደ ከብርሃኑ ጁላ ጋር ተገናኝቶ አብይ ትእዛዝ ተቀብሎ ወደ መቀሌ መጥቷል። ከአብይ ጋር የተነገረ ሁሉ አስተዳደር እንዲመለስ አድርግ መረጋጋት ፍጠር ነው የተባለው። ለታደሰ ጉድ ይህን የተነገረው ወዲ ወረደ ከሰዓታት መግለጫ ሰጠ። የተፈጸሙ ስህተቶች እንደመናገር የእርም ስራ በአዋጅ እንደመናገር የተባለው የታዘዘው ሳይናገር ጉዳዮችን አሻሽቶ በግልጽ ሳይናገር ነገሮች ይስተካከላሉ ሁሉ ቦታ ቦታ ይዛ እንደዘነበር ያቀረቡ የፌዴራል መንግስት ግን በታደሰ ደስተኛ አይደለም። አሁንም ሳይወድ እርምት ያደርጋል ወዲ ወረደ። ስለዚህ ፕሬዚደንት ሹመት በሁለት ሰዓት ከፊልድ ማርሻል ብርሃኑ ጁላ የሚያልቅ ይመስላችኋል? አያልቅም። ወታደር ፍጹም ወደ ስልጣን ሊመጣ አይችልም። ታደሰ ራሱ ያለው መግለጫ ራሳውኮ፣ ይሄ ማይመለስ ወዲህ ወረደ ፕሬዚዳንት ሆኖ የምትሉት ነገርታችሁ። እንግዲያ ውስጥ ፕሬዚዳንት ጌታቸው በፌዴራል መንግስት በአለም ተቀባይነት ተረጋግጦ በሰባት ቀኖች ሙሉ ወደ መቀሌ ሲመጣ ትንግርቷ አቀባበል አዘጋጅ ጌቾ ሰርፕራይዝ እናድርገው ይላሉ። ደስዬ፣ እውነት ነው ደስዬ። ጌቾ ትልቅ ስራ ሰርቷል። የትግራይ ሕዝብ ምን እንደሚፈልግ የኢትዮጵያ ሕዝብ አለም እንዲያውቅ አድርጓል። ጌች ጌች ትላለች እንግዲህ። መሬቷ እኔ አይደለሁም መሬት፣ እውነት ነው። አብዛኛው ወጣቶች እንግዲህ ጌቾን ይደግፉታል። መገንጠሉን ያው ነግሮናል። እንግዲህ ስሜት ነው። እኔ ሞቅ ሲለኝ አድርጋለሁ ብሏል። ሶሎ ዳሚዳ ይሄ ነበር ለዛሬ። እንግዲህ ሌላ ሌሎችን ቆረብዬ ምናምን ጫወታችሁ ያው በጉንፋን ተይዤ ነው። ነገ እግዚአብሔር እንግዲህ ምህረት ካደረገልኝ ነገ ብቅ እላለሁ። ለዛሬ በዚህ አብቅቻለሁ። ሶሎ ዳሚዳ ላይክ፣ ሰብስክራይብ፣ ሼር አድርጉ። የመከራችሁኝ ነጭ ማር፣ ነጭ ሽንኩርት እንትን ምንድን ነው ያለው ቁንደ በርበሬ ማም ያላችሁ፣ ምክራችሁን ተቀብያለሁ። ብዙ ወዳጆች አላችሁ መክራችሁኛል፣ ምክራችሁን ተቀብያለሁ። ሰላማችሁ ብዙት ይበልልኝ። ሰላም ሁኑ።